አርዕስተ ዜና ጠቅላይ ሚኒስትር አብይና የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩብዮ በምስራቅ አፍሪካ ሰላምና መረጋጋት ዙሪያ የስልክ ውይይት ማድረጋቸው ተነግሯል ተጨማሪ እነግራቸዋለን። የሲዳማ ብሔር የዘመን መለወጫ ፊቼ ጨምበላላ በሐዋሳ ከተማ ጉዱማሌ እየተከበረ ነው በበዓሉ ላይ የክልልና የፌዴራል ከፍተኛ አመራሮችን ጨምሮ የሀገር ሽማግሌዎች ወጣቶችና ሌሎች እንግዶች ተሳትፈዋል በቆይታችሁ ትሰሙታላችሁ። በትግራይ ክልል በተከሰተው የነዳጅ እጥረት ሳቢያ የትራንስፖርት ታሪፍ በከፍተኛ ሁኔታ መጨመሩን የመቀሌ ነዋሪዎች አስታውቀዋል። ለጣቢያችን አስተያየታቸውን የሰጡ የመቀሌ ከተማ ነዋሪዎች በከተማዋ ነዳጅ እጥረት ማጋጠሙን አስታውቀዋል። በዝርዝር ይዘነዋል። የጀርመን ባለስልጣናት የኤርትራ መንግስትን የመገልበጥ ዓላማን አንግቧል ባሉት ብርጌድ ንሃመዱ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በስድስት ግዛቶች የፖሊስ ዘመቻ መጀመራቸው ተገለጸ። ተጨማሪ አሜሪካ የመንን እየደበደበች እንደምትገኝ ተገለጸ። የድብደባው ዋነኛ ኢላማ ደግሞ በአገሪቱ የሚገኘው ታጣቂ ቡድን ሀውቲስ ለመሆኑ ተነግሯል። በቆይታችሁ ትሰሙታላችሁ። አብራችሁን ቆዩ። እኒህና ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ዳግም ተገኝ ነኝ። ጠቅላይ ሚኒስትር አብይ አህመድ ከአሜሪካዊ የውጭ ጉዳይ ሚኒስትር ማርክ ሩብዮ ጋር መወያየታቸው ተገለጸ። ጠቅላይ ሚኒስትር አብይና ማርክ ሩብዮ በምስራቅ አፍሪካ ሰላምና መረጋጋት ዙሪያ የስልክ ውይይት ማድረጋቸውን በኢትዮጵያ የአሜሪካ ኤምባሲ ያገኘነው መረጃ ያሳያል። በውይይታቸውን በአፍሪካ ቀንድ ያሉ አለመረጋጋቶች ላይ ከማተኮራቸው በተጨማሪም አሜሪካና ኢትዮጵያ የሁለትዮሽ ግንኙነታቸውን በሚያጠናክሩበት መንገዶች ዙሪያ ተነጋግረዋል። ይህ የዛሬ ውይይት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ አሜሪካና ኢትዮጵያ በከፍተኛ አመራር ደረጃ ያደረጉት የመጀመሪያ ውይይት ነው የተባለው። በኢትዮጵያ የሆቴልና ቱሪዝም ባለሙያዎች እጥረት መኖሩን የኢትዮጵያ ቱሪዝምና ሆቴል ማርኬቲንግ ማህበር አስታወቀም። ማህበሩ በሀገሪቱ በቂ የማሰልጠኛ ተቋማት አለመኖርና እንደ ሀገር ያለው የስራ ባህል ደካማ መሆን ለብቁ ባለሙያዎች እጥረት ምክንያት ነውም ብሏል። በአዲስ አበባ ከተማ ካሉ የመንግስትና የግል የሆቴልና ቱሪዝም ማሰልጠኛ ተቋማት ውጭ ሐረማያ፣ ሀዋሳና ጎንደር ዩኒቨርሲቲ ብቻ ስልጠናዎችን እንደሚሰጡ ከሀገሬ ቴሌቪዥን ጋር ቆይታ ያደረጉት የማህበሩ ፕሬዚዳንት ዶክተር ጌታሁን አለሙ ተናግረዋል። ይህም በተለይ ክልሎች ባሉ ሆቴሎች ላይ ተጽዕኖ የጎላ መሆኑን አንስተዋል። በሆቴል ዘርፉ ላይ እየሰሩ የሚገኙ ባለሙያዎች አብዛኛው በልምድ መሆኑንም ጠቁመዋል። ስልጠና ከሚሰጡ ተቋማት ለኢንተርንሺፕ የሚላኩ ሰልጣኞችን ተቀብሎ በመሬት ላይ ያለው የሥራ ባህሪ ከማሳየት አንጻር በጎ ጅማሬዎች መኖራቸውንም አንስተዋል። ባለሀብቱ በስሩ የሚቀጥራቸውን ሰራተኞች ራሳቸውን በተለያዩ አጫጭር ስልጠናዎች እንዲያበቃ ማድረግና በዘርፉ የሚሰጠውን አገልግሎት ከፍ ማድረግ እንዳለባቸው ምክር ሀሳባቸውን ሰጥተዋል። የሲዳማ ብሔር የዘመን መለወጫ የሆነው ፊቼ ጫምበላላ በሐዋሳ ከተማ ጉዱማሌ እየተከበረ መሆኑን የሲዳማ ክልል ኮሚኒኬሽን ጉዳዮች ቢሮ አስታወቀም። በበዓሉ ላይ የክልልና የፌዴራል ከፍተኛ አመራሮችን ጨምሮ የሀገር ሽማግሌዎች፣ ወጣቶችና ሌሎች እንግዶች ተሳትፈዋል። የሰው ልጆች ወካይ የዓለም ቅርስ የሆነው ፊቼ ጫምበላላ አብሮነትን፣ ሰላም፣ መረዳዳትን በሚያጠናክሩ መሰናዶች ይተላለፉበታል ተብሏል። ለፊቼ ጨምበላላ በዓል ጠቅላይ ሚኒስትር ዐቢይ አህመድን ጨምሮ የከተማ አስተዳደሮችና የክልል ፕሬዚዳንቶች የእንኳን አደረሳችሁ መልእክት አስተላልፈዋል። በዓሉ የሲዳማ ብሔር ባህላዊ መታወቂያ ቅርስ ከመሆን አልፎ የኢትዮጵያ ብሔራዊ ሀብት ጭምር ነው ብለዋል። የሲዳማ ብሔረሰብ የዘመን መለወጫ ፊቼ ጫምበላላ የተባበሩት መንግስታት የሳይንስና ባህል ድርጅት ዩኔስኮ ከማይዳሰሱ የሰው ልጆች ባህላዊ ሀብቶች ስር መመዝገቡ የሚታወስ ነው። በትግራይ ክልል በተከሰተው የነዳጅ እጥረት ሳቢያ የትራንስፖርት ታሪፍ በከፍተኛ ሁኔታ መጨመሩን የመቀሌ ከተማ ነዋሪዎች ለሀገሬ ቴሌቪዥን አስታወቁም። ለጣቢያችን አስተያየታቸውን የሰጡ የመቀሌ ከተማ ነዋሪዎች በከተማዋ ከፍተኛ የነዳጅ እጥረት ማጋጠሙን አንስተዋል። በዚህ ምክንያት ሀያ ብር ያስከፍል የነበረው የትራንስፖርት ታሪፍ ከስልሳ ብር እስከ ሰባ ብር በላይ መድረሱንም ተናግረዋል። በተጨማሪም ሀያ ብር የሚያስከፍሉ ባጃ ሹፌሮች አሁን ላይ በኮንትራት በማለት እስከ አምስት መቶ ብር እያስከፈሉ እንደሆነ ተናግረዋል። ታሪፉ ከፍተኛ በመሆኑ ምክንያት ወደ ሌሎች የክልሉ አካባቢዎች ለመጓዝ አዳጋች ነው ሲሉም አክለዋል። የትግራይ ክልል የንግድና ኤክስፖርት ቢሮ ሰኞ መጋቢት 15 ቀን 2017 ዓም የነዳጅ አቅርቦትን ለሚመለከታቸው የፌዴራል መንግስት ተቋማት በጻፈው ደብዳቤ ወደ ክልሉ የሚላከው ነዳጅ ላይ የተደረገው ክልከላ አሁንም መቀጠሉን አስታውቆም ነበር። ከሀገር ማዶ ያገኘናቸው መረጃዎች አለፍን የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ወደ ቱርክ ተጉዘው ከፕሬዝዳንት ረሲፕ ጠይብ ኤርዶጋን ጋር መወያየታቸው ተነግረዋል። ሁለቱ መሪዎች በአንካራ ባደረጉት ውይይት የሶማሊያ የግዛት አንድነትና ምጣኔ ሀብታዊ ጉዳዮች ውይይት የተደረገባቸው ሲሆን የቱርክ መንግስት በሶማሊያና ኢትዮጵያ መካከል ሰላምና መረጋጋት እንዲቀጥል ከፍተኛ ድጋፍ እንደሚያደርግም ገልጸዋል። ቱርክ ለሶማሊያ የምታደርጋቸውን የሰብአዊ እርዳታ፣ ወታደራዊ ስልጠናዎች እንዲሁም ሌሎች ድጋፎችን አጠናክራ እንደምትቀጥል የተገለጸ ሲሆን የሶማሊያ ኢትዮጵያን ሉዓላዊነትና የግዛት አንድነት እንደምትደግፍ ፕሬዚዳንት ኤርዶጋን ተናግረዋል። በሶማሊያ የተለያዩ ዘርፍ ላይ ከፍተኛ ተሳትፎ ከሚያደርጉ አገራት መካከል በቀዳሚነት የምትጠቀሰው ቱርክ በሶማሊያ የመሰረተ ልማት ጤናና ትምህርት ዘርፎች ላይ ሰፋፊ ስራዎችን እየሰራች ትገኛለች። ሁለቱ አገራት ግንኙነታቸውን ወደ ስትራቴጂክ አጋርነት ለማሳደግ መስማማታቸውም ተነግሯል ሲል የዘገበው ቲአርቲ ወርልድ ነው። የጀርመን ባለስልጣናት የኤርትራ መንግስትን የመገልበጥ አላማን አንግቧል ባሉት ብርጌድ ነሐመዱ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በስድስት ግዛቶች የፖሊስ ዘመቻ መጀመራቸው ተገለጸም። በተለያዩ የውጭ ሀገራት ውከትና ብጥብጥ አስነስቷል የተባለው የኤርትራ መንግስት ተቃዋሚው ብርጌድ ነሐመዱ በጀርመን ህግ መሠረት በአገር ውስጥ አሸባሪነት መፈረጁን የአገሪቱ አቃቤ ህግ ጽህፈት ቤት በመግለጫው ማስታወቁን አሶሼትድ ፕሬስ ዘግቧል። ባለስልጣናቱ የኤርትራ መንግስት የመገልበጥ አላማ አንግቦ የሚንቀሳቀስ የዓለም አቀፍ ኔትወርክ መረብ አካል ነው ሲሉ በፈረጁት በዚህ ቡድን ላይ ፖሊስ ከፍተኛ ስሳ ማድረጉም ተሰምቷል። ከሁለት መቶ በላይ የፌዴራልና የክልል ፖሊሶች በአገሪቱ በሚገኙ ስድስት ግዛቶች ላይ ፍተሻም አድርገዋል። ከጀርመን በተጨማሪ በዴንማርክም እንዲሁ በተመሳሳይ ወቅት ፍተሻ መካሄዱን የተገለጸ ሲሆን እስካሁን ድረስ በቁጥጥር ስር የዋለ እንደሌለም ተገልጿል። በበርካታ የሰብአዊ መብት ተሟጋቾች ዘንድ ጨቋኝ ተብሎ የሚጠራው የኤርትራ መንግስት በዜጎቹ ላይ መጠነ ሰፊ ጥሰት በመፈጸም ይከሰሳል። ኤርትራን የገዙ ባሉት ፕሬዚዳንት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀደም በዲያስፖራው ተቃውሞች ቢሰሙም ከባለፈው ዓመት ጀምሮ ግን መልኩን እየቀየረና የአገዛዙ ደጋፊዎች የሚያዘጋጇቸውን በዓላት በመቃወም የሚነሱ ግጭቶች፣ ደም መፋሰሶች እየታዩ ነውም ተብለዋል። አሜሪካ የመንን እየደበደበች እንደምትገኝ ተገለጸ። የድብደባው ዋነኛ ኢላማ ደግሞ በሀገሪቱ የሚገኘው ታጣቂ ቡድኑ ሀውቲ ስለመሆኑም ተነግሯል። ከፈረንጆቹ መጋቢት 15 ወዲህ ትልቁን የተባለለት የዛሬው የአሜሪካ አየር ድብደባ በርካታ የጦር ጄቶች የተሳተፉበት እንደሆነ ታጣቂ ቡድኑ ሀውቲ የሚቆጣጠረው አልማስራህ የዜና ምንጭ ዘግበዋል። የሰና ዓለም አቀፍ አየር ማረፊያና ከሰና በስተ ሰሜን በሚገኘው የሀውቲ ወታደራዊ ካምፖች ደግሞ ጥቃት የተፈጸመባቸው ስፍራዎች መሆናቸውም ተገልጿል። ጥቃቱ ምን ያህል ጉዳት እንደደረሰ በዋሽንግተንም ሆነ በታጣቂ ቡድኑ በኩል የተባለ ነገር የለም። በቀይ ባህር ቀጠና በሚተላለፉ የእስራኤልና አጋሮቿ የንግድ መርከቦች ላይ ታጣቂ ቡድኑ በሚሰነዝራቸው ተደጋጋሚ ጥቃቶች ሳቢያ ዋሽንግተን የመን ላይ ጠንከር ያለ ጥቃት መፈጸም ከጀመረች ሁለት ሳምንታት አስቆጥራለች። ውድ የሀገሬ ቴሌቪዥን ቤተሰቦች፣ የሰዓቱ ዜና ይህንን ይመስል ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።